ሰላም ጤና ይስጥልኝ፣ የተከበራችሁና የተወዳችሁ ተመልካቾቻችን። ከብስራት ኤፍኤም ዩትዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን እንሆ ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን ማድረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ልትቆዩ ግብዣችን ነው። ሁለት ቆይታችን ወቅቱ የዝውውር ነው። ሁለተኛው ተር ሚዙር መስኮት ተከፍተዋል። እሱን በስፋት እንመለከታለን። ከዚያም ባለፈው የፊፋ የክለቦች የዓለም ዋንጫ ውድድር እየተከናወነ ይገኛል። የምድብ ጨዋታዎች እርሱን በተወሰነ መንገድ እንቃኛለን። የእንግሊዝ ፕሪምየር ሊግ የ2526 የውድድ ዓመት የመክፈቻ ጨዋታን ጨምሮ ሁሉም መርሃ ግብሮች ይፋ ተደርገዋል። ረፋር ላይ በመክፈቻው እነማን ይጫወታሉ? እሱንም እንመለከታለን። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ ግብዣችን ነው። ቅድሚያ ታዲያ የዙር ጉዳዮችን ነው የምንመለከተው። ጄሚ ጊተንስ እናስቀድም። ጄሚ ጊተንስ በዕድሜ ወጣት የሆነ እንግሊዛዊ መስመር ተጫዋች ነው። በተለይ እንደ ሬዲንግ በማንቸስተር ውስጥ ያሉ ክለቦች በአካዳሚ ደረጃ ያሳለፈ ተጫዋች ነው። ነገር ግን አሁን ላይ በሀገረ ጀርመን በቦሩሲያ ዶርትሙንድ እየተጫወተ ይገኛል። በዶርትሙንድ ቤትም ጥሩ ሲዝኖችን ያሳለፈ ተጫዋች ነው። ታዲያ ቼልሲ፣ የምዕራብ ለንደኑ ክለብ በተለይ ከደጀደን ሳንቾ ጋር ከተለያየ በኋላ የመስመር ተጫዋች እንደሚፈልግ ኤንዞ ማሬስካም ተናግረዋል። ታዲያም ምርጫቸውን በተለያየ መንገድ በተለያዩ የዓለም ሀገራት ከሚገኙ ተጫዋቾችን እየመለመሉ ይገኛሉ። ጀቢጊተንስን በሁለት አጋጣሚዎች ጥያቄ ያቀርበው ነበር። ነገር ግን በጀርመኑ ክለብ ጥያቄያቸው ውድቅ ተደረገ። ከዚያም ባለፈ አማራጮችን እየተመለከቱ ይገኛሉ። የእርሱ ጥያቄ ውድቅ ከተደረገባቸው በኋላ እንደ አማራጭም በተለይ ማሊክ ፎፋና የተሰኘ የ20 ዓመት ቤልጅማዊ መስመር ተጫዋች አለ። በኦሎምፒክ ሊዮን ነው እየተጫወተ የሚገኘው። እርስ ተጫዋች ለማስፈረም እስከ 4 ሚሊዮን ፓውንድ እንደሚጠየቁ ነው የተገለጸ የሚገኘው። አሁንም ግን ተጫዋቹ በተለይ ወደ ቼልሲ ማምራት ፍላጎት አለው የረጅም ጊዜ ኮንትራትም የመፈረም እንግዲህ እቅድ እንዳለው ነው የተነገረው። አሁንም ቢሆን ግን ሁለቱ ክለቦች መስማማት አልቻሉም። ጄሚ ጊተንስ እና እንግዲህ የቼልሲ ማለት ነው ተጫዋቹ በግሉ ተስማምቷል። ነገር ግን ዶርትሙንድና ቸልሲ መስማማት አልቻሉም። ምናልባት እንደ አማራጭ አሁንም ቸልሲ ማሊክ ፎፋናን በአማራጭነት ይዞታል። ኤንዞ ማሬስካም የመስመር ተጫዋች እንግዲህ ማስፈረም እንደሚፈልጉ አስቀድሞ ከክለቦች የዓለም ዋንጫ ውድድር በፊት በነበራቸው ጋዜጣዊ መግለጫ ሀሳባቸውን ሰጥተዋል ሌላኛው ጉዳይ ከግራን ዣካ ጋር በተያዘ ነው ይህ ስዊዘርላንዳዊ አማካይ ስፍራ ተጫዋች በተለይ ወደ ጀርመን ወደ ሊቨርኩሰን ቤት ካመራ በኋላ በጃቢ አሎንሶ ስብስብ ውስጥ ከነ ፓላሲዮስ ጋር የነበረው ጥምረት በጣም ጥሩ የሚባል ነበረ ዋንጫንም ሲያሳኩ የቡንደስሊጋ ዋንጫን አበርክቶቱ በጣም የላቀ ነበረ ነገር ግን አሁን ላይ አሎንሶ በክለቡ የለም እናም ዣካም ልቡ ሳይሸፍት አልቀረም የሚል ዜናዎችን እየተመለከተ እንገኛለን ታዲያ መዳረሻ ሊሆኑ ከሚችሉ ክለቦች መካከል የጣሊያኑ ክለብ ኤሲ ሚላን ነው። ሮሰነሪዎቹ እሱን ለማስፈረም ፍላጎት እንዳላቸው በተለይ ማክስ አሌግሪ ከተሾሙ በኋላ እርሱ እንደሚፈልጉት ነው በስፋት መረጃዎች የሚያሳዩት። ነገር ግን አዲሱ አሰልጣኝ አሰልጣኝ ኤሪክ ቴን ሀግ ተጫዋቹ በክለቡ እንዲቆይ የማሳመን ስራዎችን እየሰሩ ይገኛሉ፣ ዣካን በክለባቸው ለማቆየት አሁን ላይ ሊቨርኩሰን ክለባቸው እንግዲህ እንደ ስብስብ ማለት ነው እየፈረሰ ያለ ይመስላል። ምክንያቱም ሁነኛ ተጫዋቾቻቸው ያጡ ይገኛሉ። ዮናታን ተሃናቷል። ከዚያም ባለፈ ደግሞ ጀርሚ ፍሪምፖንግ ወደ ሊቨርፑል መጥቷል። ከዚያም ባለፈ ፍሎሪያን ቪርትዝም እንዲሁ ወደ ሊቨርፑል መዳረሻው የሚሆን ተጫዋች ነው። አሁን ደግሞ ድጋሚ ዣካ ስሙ ከዙራ የተነሳ ይገኛል። ነገር ግን አዲሱ አሰልጣኝ ኤሪክ ቴን ሀግ ተጫዋቹ በክለቡ እንዲቆይ ንግግሮች እንደሚያደርጉ ዘገባዎች በስፋት እየወጡ ይገኛሉ። እናም የዣካና የሊቨርኩሰን የቆይታ ጉዳይ አሁንም እልባት አልተገኘለትም። ሚላኖች ግን ቲያኔ ሪንደርሰን በሲቲ ስለተነጠቁ አማካኝ ክፍላቸው ማጠናከር ይፈልጋሉ። እርግጥ ሞርዲችም ይበልጥ ነገሮች እየቀረቡ ነው ወደ ኤሲ ሚላን ለማምራት ቢሆኑም ግን ተጨማሪ አማካኝ ይፈልጋሉ። ምርጫቸው ዣካ ሆኗል። ላኛ ጉዳይ የሁጎ ኪቲኬን ጉዳይ እንመልከት። ይህ ፈረንሳዊ ወጣት ተጫዋች ስሙ ከሰሞኑ ከእንግሊዝ ክለቦች ጋር እየተነሳ ይገኛል። አስቀድሞ ቸልሲ ነበር ፍላጎት ያሳደረው፣ ነገር ግን ከሰሞኑ ይበልጥ በጥብቅ እየተነሳ የሚገኘው ስሙ ተጫዋቹ ከማንቸስተር ዩናይትድ ጋር ነው። ቀይ ሰይጣናቱ ፊት መስመር ተጫዋች ለማስፈረም ፍላጎት አላቸው። እርግጥ እንደነ ማቲዮስ ኩኝ ያሉ ተጫዋቹን አምጥቷል። ያም ቢሆን ግን ዘጠኝ ቁጥር ተጫዋች ለማስፈረም በእጅጉ እንቅስቃሴ እያከናወኑ ይገኛሉ። ቪክቶር ዮኮሬሽ የመጀመሪያ ምርጫው አርሰናል ስለመሆኑ ማሳወቁ ይታወቃል። ታዲያ ፊታቸውን ወደ ኤኪቲኬ ማዞራቸው ነው እየተነገረ የሚገኘው። የተጫዋቹ የመሸጫ ዋጋ ተመን መቶ ሚሊዮን ዩሮ ነው። ይህንንም እንዲ ያሳውቋል ፍራንክፉርቶች። እንዲያውም በተለይ በፍራንክፉርት ዳይሬክተሩ ማርከስ ክሮሽ አንድ ሀሳብ ሰጥቷል። ለኢኬቲኬ የጠየቅነው ገንዘብ ተገቢ አይደለም ብለው ካመኑ ክለቦች ተጫዋቹ ከኛ ጋር ይቆያል የሚል ሀሳባቸውን ሰጥቷል። ለምንም አይድርድር ፍላጎት እንደላቸው የተነገረው ምናልባት ግን የክፍያ ዘዴውን በተርም ሊያደርጉላቸው እንደሚችሉ ሀሳቦች ይነሳሉ። ክርስቶፍ ቪቤን የዩናይትድ የብልበላ ክፍል ኃላፊ ከእርሳቸው ጋር ቅርብ ናቸው የሚል ሀሳቦች ይነሳሉ። እስካሁን ንግሮችን አድርጓል። ማንቸስተር በይፋ ግን ምንም አይነት ጥያቄ አላቀረም ለሁጎ ኢኬቲኬ ተጫዋቹ እርግጥ ከስታድ ሬንስ ካመራ ብለ ወደ ፔዤ ጥሩ ዓመታትን አላሳለፈም። ነገር ግን ወደ ፍራንክፉርት ካመራ በኋላ በተለይ መጀመሪያው ሱዝ ላይ ከኦማር ማርሙሽ ጋር የነበራቸው ጥምረት በጣም አስደናቂ ነበር። ማርሙሽ ጥር ላይ ወደ ሲቲ ሲመጣ እርሱም በዚያው ጥራት ነው የዘለቀው። ነገር ግን አንድ አመት ብቻ ነው ጥራቱን ያስመለከተው ሁጎ ኤኪቲኬ። እናም ዩናይትዶች እንደ አማራጭ እርሱን እንደያዙት ነው የተነገረ የሚገኘው በተለይ ባለፈው ውድድር አመት እንደነ ራስመስ ሆይሉንድ፣ ጆሹዋ ዚርክዚ በ ጎላስ ቆጣሪነታቸው አጥጋቢ የሚባል አቅም አላስመለከቱም። ያን በማሰብ ሩበን አሞሪም ዘጠኝ ቁጥር ተጫዋች በእጅጉ ይፈልጋሉ። ሊያም ዴላፕን ይፈልጉ ነበረ፣ ነገር ግን ተጫዋቹ ወደ ቼልሲ ማምራትን ነው ያስቀደመው። ስለዚህ ስማቸው በተለይ ቪክተር ኦሴሜን ጋርም የሚያያዝበት እድል አለ። ከዚያም ባለፈ ደግሞ ማንቸስተር ኢቭኒንግ ኒውስ ዛሬ ይዞት የወጣው መረጃ እንደሚያሳየው ከሆነ ቪክቶር ቦኒፌስ ጋርም እንዲሁ ስማቸው ተነስቷል። ይህ ናይጄሪያ የፊት መስመር ተጫዋች በተለይ በ ሊቨርኩሰን ስኬት ውስጥ በጣም አሻራ የጎላ ነበረ። ግን ከጉዳቱ በኋላ ግን በቋሚነት ሲሰለፍም አልተመለከት ነው ማዘውትሮ እና ሚን ተጫዋች በተለይ የዋጋው የመሸጫ ዋጋው ተመን ዝቅ ማለት ወደ እሱ ፊታቸው ሊያዞሩ እንደሚችሉ ሀሳቦች ይነሳሉ። ምክንያቱም ተጫዋች ከነ ኢኪቲኬ ከዚያም ባለፍ ከነኦሲሜን ያነስ የመሸጫ ዋጋ ተመን አለውና። ስለዚህ ምናልባት ፊታቸው ለቦኒፌስ ሊያዞሩ እንደሚችሉም ሀሳቦቹ ይነሳሉ። ነገር ግን አሁን ምርጫቸው ኢኬቴኬን የሚል ዜና ነው በስፋት እየተነሳ የሚገኘው። ተጫዋቹ ከማንቸስተር በተጨማሪ እንደ ቸልሲና እንደ ሊቨርፑል ያሉ ክለቦችም የተጫዋቹ ፈላጊ እንደሆኑ ይነሳል። እናም የኢኬቴኬና ዩናይትድ ጉዳይ በቀጣይ በአካፈለ ዘዴጋ ይነጋገራሉ የሚል ዜናዎች በስፋት እየወጡ ይገኛሉ። ወደ ሌላኛው ጉዳይ ለውሰዳችሁ ሮድሪጎ ጎሽን በተመለከተ እለቱን የወጣ ዜና ይህ፣ የብራዚላዊ መስመር ተጫዋች በተለይ በሪያል ማድሪድ የመቆየት ፍላጎት አለው። ነገር ግን ከክለቡ እንዲለቅ የሚያደርገው አንድና ብቸኛ ምክንያት ምንድን ነው? የመጫወቻ ደቂቃ ዕድሎችን ማጣት ነው። እንደምናስታውሱ ባለፈው ድር ዓመት ፊት መስመር ስፍራ ላይ ምዛም በቋሚነት ሰለፍ አልተመለከት ነው። ጃቢ አሎንሶ አንድ ሀሳብ ሰጥቷል፣ ከሮድሪጎ ጎሽ ጋር በተገናኘ የሪያል ማድሪድ እቅድ እቅድ እንግዲህ እሱን ይፈልጋል የሚል ሀሳብን እንደዚሁ ሰጥቷል፣ በእርሱ እንደሚያምን ሀሳቡን ሰጥቷል። ጃቢ አሎንሶ ባለፈው ውድድር ዓመት ምን እንደተፈጠረ አውቃለሁ። በተለየ ውድድር ዓመቱ ማብቂያ ወቅቶች ላይ እምብዛም የመሰለፍ እድል እንዳልነበረው እርሱም ገልጿል። ነገር ግን ከመጀመሪያው ቀን ጀምሮ፣ ወደ ክለቡ ከመጣሁባት ቀን ጀምሮ ስለ ጉዳዩ አውርተናል። በልምምድ ሜዳዎች ላይ ረሃቡን እመለከታለሁ የሚል ሐሳብ ሰጥቷል። አሁንም ግልጽ ያለ ነገር የለም። ተጫዋቹ አንድ ነገር ይፈልጋል። የመጫዋቻ ደቂቃ ዋስትና ሊሰጠው እንደሚገባ ያምናል። ሪያል ማድሪድ ይፈልጋል፣ ይወዳል። ነገር ግን የመሰለፍ ድል ካላገኘ ግን ለመልቀቅ ልቦናው ፍላጎት እንደሚያሳድር ነው የተነገረው። አርሳሎችም አሁን ላይ ቀዳሚ ምርጫቸው እርሱ እንደሆነ ነው የሚነገረው። ምክንያቱም ጋብሪኤል ማርቲኔሊ በዚያ ስፍራ አጥጋቢ ነገር እያስመለከተ ስለማይገኝ ምርጫቸውን የመስመር ተጫዋች ማስፈረም አድርገዋል። እንደ አማራጭ እንደነ ሞርጋን ሮጀርስ፣ አንቶኒ ጎርደን ያሉ ተጫዋቹ ጋር ስማቸው ይነሳል። ኒኮ ዊሊያምስ ሌላኛው አማራጭ ተጫዋች ነበር። ነገር ግን ኒኮ ይበልጥ ወደ ባርሳ ለመዘዋወር እጅግ የተቃረበ ተጫዋች ነው። ስለዚህ የሮድሪጎን ጉዳይ በንቃት እየተከታተሉ ይገኛሉ አርሰናሎች። ምክንያቱም ቀጣዩ ዕጣ ፈንታ ምንድን ነው፣ በክለቡ ይቆያል ወይስ ይለቃል? ይለቃል የሚለውን ዜና ከሰሙና ካደመጡ በንቃት እንደሚንከሳተፉ በዝውሩ መረጃዎች እየወጡ ይገኛሉ። እናም ሮድሪጎና ሪያል ማድሪድ በቀጣዩ ጊዜያቶች የመጫዋች አደቃ አይደለም በተመለከተ የግድ ማውራት ይኖርባቸዋል። አሁን ከባዱ ነገር እንግዲህ ፍራንኮ ማስታንቱኦኖ ነው፣ የሪቨር ፕሌት ወጣት ተጫዋች ወደ ሎስ ብላንኮቹ ቤት መጥተዋል። አርዳ ጉለር አለ እናም ኤንሪክም ሲጨመር ፊት መስመር ላይ አማራጮቻቸው ይሰፋሉ። ስለዚህ ለእርሱ ዋስትና መስጠት እጅግ አዳጋች ነው። ስለዚህ የሮድሪጎ ጉዳይ ከክለቡ ጋር ከተወያየ በኋላ እንደሚለቅ ከወሰነና ካሰበ አርሳሎች ገፍተው ወደ ዝውውሩ እንደሚመጡ መረጃዎች በስፋት እያሳዩ ይገኛሉ። ወደ ጣሊያን ልውሰዳችሁና ናፖሊ እንመልከት። የኔፕልሱ ከተማ ክለብ ናፖሊ ባለፈው ድራማቲክ የስኩዴቶ ሻምፒዮን ነው። ቀጣይም ጠንክሮ ለመቅረብ ዝውውሮችን ለመፈጸም እንቅስቃሴዎችን ጀምሯል። ብዙ በሊጉ በፕሪምየር ሊግ የተጫወቱ ክለቦች ወደዚያ ሲያመሩ ተጫዋቾቹ እየተመለከት እንገኛለን። እንደማሳያም ቢሊ ጊልሞር እንደኛው ነው። በአንጻሩ ስኮት ማክቶሚኒ አሁን ደግሞ በተጨማሪነት ከቨንዴ ብሮይነም እንዲሁ ወደ ኔፕልስ አምርቷል። እናም ይህንን ከእንግሊዝ ፕሪምየር ሊግ ያሳለፉ ተጫዋቾች ወደ መውሰድ ዝንባሌያቸውን አድርገዋል። እንደሚታወሰው ጥር ላይ ክፍቻ ቅባር አሽክሊያን አተውታል። እሱንም ለመተካት አሌሃንድሮ ጋርናቾን አስበው ነበረ፣ ዋጋው ተወዶባቸው ፊታቸው መለስ አድርገዋል። አሁን ግን ድጋሜ ፍላጎት እንዳሳደሩ ነው የተነገረው። ምርጫቸው ጋርናቾ አሊያም ደግሞ ግሪሊሽን የሚል ዜና ተመልክቻ አለሁኝ። ነገር ግን የእሱ ሁኔታ የማይሳካ ከሆነ ጀደን ሳንቾም ዛሬ ዕለቱን ከናፖሊ ጋር ስሙ እየተነሳ የሚገኘው ተጫዋች ነው። ነገር ግን የመስመር ተጫዋች ለማስፈረም ናፖሊዎች እንደሚንቀሳቀሱ ዘገባዎች በስፋት ያሳያሉ። ወደ ፕሪሚየር ሊግ ጉዳይ ልውሰዳችሁና የእንግሊዝ ፕሪሚየር ሊግ የ2026 የውድድር ዓመት የጨዋታ መርሃ ግብር ይፋ ተደርጓል ረፋድ ላይ። እናም በመክፈቻ ጨዋታዎች ላይ ትልቁና የሚጠበቀው መርሃ ግብር ማንቸስተር ዩናይትድ ከአርሰናል ይጫወታሉ። በኦልትራፎርድ ነው ይህንን ጨዋታ የሚያከናውኑት። እናም በመጀመሪያ ሳምንት ጨዋታ እለተ እሁድ ማንቸስተር ዩናይትድ ከአርሰናል በፕሪሚየር ሊግ መክፈቻ እለት ላይ ጨዋታቸው እንደሚያከናውኑ የወጣው የጨዋታ መርሃ ግብር ያሳያል። ወደ ሽፋ ክለቦች የዓለም ዋንጫ ውድድር ልውሰዳችሁ። የምድብ ጨዋታዎች እየተደረጉ ይገኛሉ። እርግጥ ነው እኩለ ሌሊት ላይ አጥቢያ ላይ የሚደረጋሉ ጨዋታዎች በአንጻሩ ምሽት አንድ ሰዓት ነትና አራት ሰዓት ላይ የሚተከናወኑ ይገኛሉ። ዛሬ የሚቀጥልና ጨዋታዎች ይደረጋሉ። ማንቸስተር ሲቲ ከዋይዳድ ካዛብላንካ ጨዋታቸውን ያደርጋሉ። እንዲህ የፒፕ ጓርዲዮላው ማንቸስተር ሲቲ በተጠናቀቀው ድራመት በምናውቀው ጥንካሬ አልነበር ነበር የሚዘለቀው። ታዲያ ዳግም ወደ ስኬት ለመመለስ በገፍ ተጫዋቹን ያስፈረመ ይገኛል። እናም ጥራታቸውን ለመገምገም ለመመዘን ይህ እንደ አንደኛ አማራጭ የጨዋታ ሂደት ነው። የሞሮኮ ክለብ ዋይዳድ ጠንካራ ከሚባሉ አፍሪካን ወክለው ወደ ስፍራው ከተታደሙ ክለቦች መካከል አንደኛው ክለብ ነው። በሌላ መንገድ ሪያል ማድሪድ ከአል ሂላል ጨዋታቸውን ያደርጋሉ። ሪያል ማድሪድም እንደ ሲቲ ሁሉ ስኬታማ ዓመታትን ማሳለፍ አልቻለም። በሊጉ ከዚያም ባለፈ በአህጉራዊ መድረክም ዋንጫዎችን ለማሳካት የቻለበት አጋጣሚ አልተፈጠረም። እናም ከአልሂላል ጋር ይጫወታል። አልሂላል በኤዥያ ከሚገኙ ጥራት ካላቸው ክለቦች መካከል አንደኛው ነው። አሁን ላይም እንደነ ኩሊባሊ እንደነ ያሲን ቦኖ ያሉ ተጫዋቾች አለው ሰርጅ ሚሊንኮቪች ሳቢጅ በዚያው ስፍራ ነው የሚገኘውና አሁንም ደግሞ ጥራታቸውን ለመጨመር ብዙ ጥረት እያደረጉ ይገኛሉ። ኦሲሜን ለማስፈረም ሞክረው ነበረ፣ በተለይ ዴድላይን ወቅት ላይ። ነገር ግን ተጫዋቹ በአውሮፓ ለመቆየት በማሰቡ ጥያቄያቸውን ውድቅ አድርገዋል። እናም ለማድሪድ ፈታ ሊሆኑ እንደሚችሉ ይታመናል። በሪያል ማድሪድ በኩል የኪሊያን ምባፔ የመሰለፍ ጉዳይ አጠራጣሪ መሆኑን ዘገባዎች እያሳያሉ። በአንጻሩ የስፔኑ ጋዜጣ ማርካ እንዳወጣው መረጃ መሰረት ከሆነ ትሬንት አሌክሳንደር አርኖልድ እና ዲን ሀውሰን የመሰለፍ ዕድላቸው ሰፊ መሆኑን ላይንአፕ ውስጥ ሊካተቱ እንደሚ የሚችሉ እንዲሁ በዘገባው አስፍሯል። በአንጻሩ ዲን ሀውሰን ከጨዋታው አስቀድሞ በሰጠው ሀሳብ ይህንን ጨዋታ ለማድረግ መጠበቅ አልቻልኩም የሚል ሀሳብ ሰጥቷል እና ወደዚህ የመጣሁት ወደ ሪያል ማድሪድ ዋንጫዎችን ለማሳካትና ለማሸነፍ ነው የሚል ሀሳብን ሰጥቷል። ከዚያም ባለፈ ትላንት ጎል ያስቆጠሩ ለሞንትሬይ ሰርሂዮ ራሞስ በሪያል ማድሪድ ሰፊ አመታትን አሳልፏልና። እና በዚህ ውድድር ላይ ዋንጫውን ለማሳካት ቅድም ያገምቱ ለሪያል ማድሪድ ነው የሚል ሀሳቡን የሰጠበት አጋጣሚ አለ። እናም ዛሬ በፊፋ ክለቦቹ የዓለም ዋንጫ ሪያል ማድሪድ ከአል ሂላል ጨዋታቸውን የሚያከናውኑ ይሆናል። የተከበራችሁና የተወደዳችሁ ተመልካቾቻችን፣ የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላዊ ስቱዲዮ ባለሙያዎች ጋር ቆይታ አድርግ ያለውኝ ብሩ ጊዜን ተመኘው